መታጠቅ ብቻ አይደለም። ይሄንን ግምጃ ቤት ከዚህ ያለውን መሳሪያ ተተኳሽ፣ ሌሎችም ሌሎችም ነገሮችን አውጥተው ሌላ ግምጃ ቤት ፈጥረው ተንቤን አካባቢ ተራራ ቆፍረው ወደዛም አዛውረው። ሚኒስትር ሪል ስቴት የምስራች እኖ ይላችኋል። የ2017 ዓመት የሪል ስቴት አዋርድ ላይ በኪነ ህንጻ ተሸላሚ የሆነው ዲኤምሲ ዛሬም በመሀል ለቡ በምናስገነባው ዘመናዊ መንደራችን ላይ ብቸኛ የሆነው የፔንት ሃውስ ብሎክ እጅግ በማይታመን ዋጋ ለሽያጭ አቅርበዋል። ይህ ብሎክ በልዩነት ባለ ስድስት ሊፍት ከመሆኑም በላይ ተጨማሪ ክፍሎችን አካቶ ከባለ አንድ እስከ ባለ አራት መኝታ ቤቶችን በአንድ ይይዛል። ከቤቱ ሆነው 27 ዲግሪ እይታ የሚያገኙባቸው በ10 ፐርሰንት ቅድመ ክፍያ የድሎ ማድረግ ይችላሉ። በተጨማሪም ባንክ ብድርም አመቻችተናል። ከታች ባለው ስልክ በመደወል ለሀያ ደንበኝ ውስጥ ባዘጋጀነው ቅናሽ ይስተናገዱ። የልዩ ኃይል አደራጁ፣ በሌላ መንገድ ደግሞ የኢትዮጵያ ሪዘርቭ የሚባል አሙኒሽን ተተኳሽ፣ ጥይት የሁሉም አይነት መሳሪያዎች ጥይት ያለው ትግራይ ነው በሙሉ ይሄ ወደ ትግራይ የተጓጓዘው ደግሞ ሻቢያ ይወረናል በሚል ነው። በጣም የሚገርምህና ምን ያክል ሁሉም ለዚህ ጉዳይ እንደሚሰራ የሚያሳይ እኛ መከላከያ የታጠቀው የረጅም ርቀት የሚባል መካከለኛ ርቀት የሚባል እና የአጭር ርቀት ሚሳይሎች ነበሩ። ይሄ ባህርዳርና ጎንደርን ሲመቱበት የነበረ አስመራን ሲመቱበት የነበረ ማለት ነው። እሱ 2009 ለ2010 መግቢያ አካባቢ ነው። ከዚህ ወደ መቀሌ የተጫነው መቀሌ እንዲጫን የሚያደርግ ምንም ምክንያት ያለ ምንም ምክንያት አልነበረም። በኤርትራ በኩልም ምንም አይነት ሌላ ጦርነትን የመቀስቀስ ፍላጎት አልነበረም። ነገር ግን ዝግጅት ነው እና አንዱ ለነሱ ስትራቴጂክ የሆነ በፈለጉበት ሰዓት በተኩስም በመሳሪያም በሰራዊት ኃይልም የበላይነት ለመፍጠር አንዱ እንዲህ ነው የተደረገው። ሌላው ሶስተኛው፣ የኛ ተተኳሽ እዛ ነው። ይሄ ሚሳይሉም እዛ ሄደዋል። ሌሎች ኃይል ለማውጣትም እንዳይወጣ ነው የተደረገው። ኃይል እንዳይወጣ የተደረገው ምክንያቱ ሻቢያ ይወረዳል ነው፣ ግን አይደለም። ሕፃናትን መንገድ ላይ እያስተኙ ማንኛውም መሳሪያ እንዳይወጣ ነው ያደረጉት። ማንኛውም መሳሪያ እንዳይወጣ ያደረጉበት ምክንያት ምንድን ነው? ይሄንን መሳሪያ የራሳችን ትጥቅ እናደርጋለን ብሎ ወስነዋል። አስቀድሞ አስበውበት ያደረጉት ነገር ነው። በጣም በጣም የሚገርመው ነገር የምንድን ነው የምትለው የጥይት ዲፖችን በእኛ ሰራዊት አይጠበቅም ነበር። ዲፖ የሚጠበቀው በሚሊሻ ነው። ሰላማዊ በሆነበት ሰዓት ስራ መፍጠር ነው ተብሎ በሚሊሻ ነው የሚጠበቀው። ስለዚህ ይሄ ሰራዊት እንዳይወጣ አድርገው በሙሉ መሳሪያውን የራሳቸው አድርገዋል ማለት ነው። ሶስተኛው ይሄ ነው። አራተኛው በሙሉ የታጠቁት ከዚህ ነው። ክላሽኑ ከዚህ ነው፣ አርፒጂው ከዚህ ነው፣ መትረየሱ ከዚህ ነው፣ ዶሽቃው ከዚህ ነው፣ ሬዲዮ ከዚህ ነው። ሁሉም ነገር ከዚህ ግምጃ ቤት ነው የታጠቁት። መታጠቅ ብቻ አይደለም፣ ይሄንን ግምጃ ቤት ከዚህ ያለውን መሳሪያ ተተኳሽ ሌሎችም ሌሎችም ነገሮችን አውጥተው ሌላ ግምጃ ቤት ፈጥረው ተንቤን አካባቢ ተራራ ቆፍረው ወደዛም አዛውረውታል። በኋላ ያገኘ ነው ማለት ነው። በመቶ በመቶዎች የሚቆጠሩ ተሽከርካሪዎች ወደ ያወጡት በሙሉ ተተኳሾቹም ማለት ነው። ይሄ ይሄ ተደርጓል። ይሄን የሚያደርገው ባይዘው ወይኔ የምነግርህ ያለሁት የቲፒኤልኤፍ ፖለቲካዊ አመራሩ ብቻ አይደለም። የትግራይ ተወላጅ የሆኑ በመከላከያ ውስጥ ያሉ አብዛኛው ደህና ሰዎች የሉም፣ ለማለት አይደለም። አብዛኛው ይሄን ሲሰሩ የነበሩት አራተኛው ነገር ይሄ ነው። መሳሪያውን ከዛ ነው የታጠፉት። አምስተኛው ማነስ ያለው መከላከያን ማዳከም ነው። መከላከያን በምን አይነት ነገር መንገድ ነው የሚያዳክሙት? አንደኛ የመከላከያ ሰራዊት አባላት መኮንኖች አስር ዓመት አገልግሎት ውል ይፈራረማሉ ከመከላከያ ጋር ከዛ በታች ያሉት ደግሞ ባለሌላ ማዕረግ የሰባት ዓመት ስምምነት አለ ከመከላከያ ጋር ውል ይገባሉ በ2009 እና በ2010 ይደረጉ የነበሩ ነገሮች በጣም የሚገርሙ ናቸው እነዚህ ሰባት ዓመት እና አስር ዓመት ያልሞላቸው ብዙ ጊዜ እነዚህን ሰባት ዓመት ሲሞላው ሂዶ ወደ ቤታ ትለው በተቻለ መጠን በሁለቱ ስምምነት እንትኑ ምንድነው፣ ውሉ እንዲቀጥልና ሰባት ዓመት እንደገና ሁለተኛ ሰባት ዓመት እንዲያገለግል ይደረጋል። ብዙዎቹ ደግሞ ያገለግላሉ። ነገር ግን የተደረገው ምንድን ነው? ሰባት ዓመት የሞላችሁ አሁን አገሪቷ ሰላም ስለሆነች ወደ ቤታችሁ መሄድ ትችላላችሁ ተብሎ የሰራዊቱ የጀርባ አጥንት የሆነውን የባለሌላ ማዕረግ ይሄ አስር አለቃ አምስት አለቃ ምክትል አስር አለቃ የመሳሰሉት ማለት ነው በየደረጃ ያለው እነዚህን ትቶ ወደ ቤታቸው እንዲሄዱ ነው ያደረጉ። ብቃት ያለው ባለሌላ ማዕረግ የሌለው ሰራዊት የጀርባ አጥንት ለሌለው ሰው ነው የሚቆጠረው። እሱ ነው ሁሉ ጊዜ የሚያዋጋውም አብሮ የሚሆነውም ሁሉንም ነገር የሚያደርገው። ስለዚህ አንዱ ሰራዊቱን የሚያዳክሙበት መንገድ አባላቱን በዚህ መንገድ ማስወጣት ነው። ሌላው በትጥቁ ማዳከም ነው። አየር ኃይሉን ማዳከም ነው። አየር ኃይሉ ሌላ ስልጠና እንዳያገኝ፣ ሌላ ትጥቅ እንዳይገዛ፣ ሌላ አፕግሬድ እንዳያደርግ። አፕግሬድ ነው የሚያደርገው፣ አፕግሬድ ኦቨርሆል አይደለም። አፕግሬድ እንዳያደርግ። አፕግሬድ ማለት ምንድን ነው? አንድን አሁን የሚሰራበት አንድ አይሮፕላን አሁን የሚሰራበት ካፓሲቲ ያለው ችሎታ ከዛ በላይ ሌላ መጨመር ማለት ነው። እነዚህ ሁሉ እንዳይደረጉ፣ ስልጠና እንዳይደረግ ከፍተኛ ስራችን ሰሩ። ይሄንን ካደረጉ በኋላ በራሳ የራሳቸውን አባላት በሰራዊት ውስጥ ደግሞ ከላይ ከጀነራል ጀምሮ እስከ ታች ድረስ አደራጁ። ምክንያቱም አብዛኛው አመራር ቦታ ይዞ የነበረው የእነሱ አባላት ናቸው። የመከላከያ ካውንስል ትንሽ ሰዎች ናቸው ያሉበት እንጂ እኮ ቋንቋውም ትግርኛ ነው የነበረው። አብዛኛው የሚግባባበት ቋንቋ እሱ ስለሆነ ማለት ነው። ትግርኛ ቋንቋን በመከላከያ ውስጥ የማይነገር ሆኖ አይደለም። ግን ምን ያክል ነገሩ ለዚህ አሁን ለተፈጠረው ነገር ዝግጅት እንዳለው ላሳይ ፈልጌ ነው። ከዚህ በኋላ እነዚህ ነገሮች ከተደረጉ በኋላ የውጊያዋ ያቺ የመጨረሻዋ ተኩስ ስትከፈት እሷ የእሷ ትሪገር ምንድን ነው? የገፋው ምንድን ነው? የመጨረሻዋ ላይ ደርሰዋል። አሁን ቅድም ያልኩ አምስቱን ነገር አድርገዋል። እሱን አረጋግጠዋል። ታጥቀዋል። ታጥቀዋል ስልህ ስልጠናውን ጨርሰዋል። የሚታጠቁት ካጠቁ በኋላ አስፈትተው ነው የሚታጠቁት። ፕላናቸው ይሄ ነው። ስለዚህ ይሄን ካደረጉ በኋላ የ24ቱ የጥቅምት 24ቱ መጀመር አለበት። ለሱ ደግሞ ምክንያት ብሎ ያስቀመጡት ነገር ምንድን ነው? ነገር ፈለጉ። ያ ነገር ያቺን ትሪገር ለመፈለግ ነገር ፈለጉ። ነገር ሲፈልጉ ምንድን ነው ከመስከረም 30 በኋላ መንግስት የለም የሚል ነገር አመጡ። ኮቪድ አለ፣ ምርጫ ተራዘመ። ምርጫ ሲራዘም እነሱ ምርጫ አደረጉ። ምርጫ ካደረጉ በኋላ ህጋዊ መንግስት እናሉ በኢትዮጵያ ውስጥ ደግሞ ህጋዊ መንግስት የለም። ዴርፎር ከመስከረም 30 በኋላ መንግስት የለም የሚል ነገር አመጡ። ከዛ በኋላ መንግስት የለም ብቻ ላይ አልቆሙ ስድስት ሰባት እንትን የሆኑ የአቋም መግለጫዎችን ገለጹ። በሰራዊት ውስጥ የሚፈጠሩ የሚደረጉትን ማንኛቸውንም ለውጥ አንቀበልም ነው አንዱ። ሌሎቹ ፖለቲካ ናቸው። እሱን ትቼ በሰራዊት ውስጥ ማንኛውንም አይነት ለውጥ አልቀበልም ነው። ዜን መንግስት በፓርላማ የዚህ የምርጫውን ከተራዘመ በኋላ መንግስትም እንደዚሁ የትግራይ ክልል መንግስትን ጨምሮ ማራዘሙ ከተደረገ በኋላ የሆነው ነገር ምንድን ነው? የመከላከያ ሰራዊት አደረጃጀት ላይ ተጨማሪ የሆኑ ነገሮች መጡ። እነዛን ተጨማሪ የሆኑ ለምሳሌ የሰሜን ምዕራብስ የሚባል ነገር ተፈጠረ። ይሄንን የሱዳንን አካባቢ የሚመለከት እሱ ሲፈጠር፣ እሱን አንቀበልም ማለት መጣ። አንድን አዛዥ ከአንድ ቦታ ወደ ሌላ ቦታ ማዛወር የሚባል ነገር በፍጹም የማይሆን ሆኖ ተገኘ። ለምሳሌ የሰሜን እዝ አዛዥ በሌላ ጀነራል በላይ በሚተካበት ጊዜ ምክትሉም በዚህ በጀነራል ጀማል በሚተካበት ጊዜ አናስገባም አሉ። አሁን ይሄ እንግዲህ ተመልከት። አንደኛ ከአንድ ክልልን ከሚያስተዳድር የፖለቲካ ፓርቲ ስልጣንና ኃላፊነት በላይ ሆነ። አሁን ይሄ እንደ መንግስት ራስን ማየት ተጀመረ። ከዛ በኋላ ይህን በሚያደርግበት ጊዜ መንግስት ስቲል ትዕግስቱ እንደቀጠለ ነው የነበረው። ይህን ካደረጉ በኋላ አንዳንድ አካባቢዎች ሰራዊቱ እዚህ እዚህ አካባቢ የነበረ ሰራዊት አንዱ ሰራዊቱን ማዳከሚያ ቅድም አምስተኛ ላይ ማስገባት የነበረብኝ ምንድ ነው ሁሉም የሰራዊት አባላት እነሱ በለኮሱት የብሄር ብሄረሰብ ግጭት፣ እዛ የእስላም መስጊድ ይቃጠላል፣ እዚህ የክርስቲያን ቤተ ክርስቲያን ይቃጠላል፣ በዚህ ረብሻ ይነሳል። ይሄ ረብሻ ለማቋቋም እንትን ለማድረግ ለመቆጣጠር ሰራዊት ይላካል። በዛ ሸኔ ይነሳል፣ በዚህ የሆነ የቅማንት ይነሳል፣ በዚህ ደግሞ ሌላ ይነሳል። በሙሉ በፈጠሩት ረብሻ ላይ ሰራዊቱ ተበትነዋል። ይሄ የተበተነ ሰራዊት ተሰባስቦ የውጊያ ስልቶችን ካልተለማመደ በስተቀር በውጊያ ላይ ተሰልፎ ድል ሊያመጣ አይችልም። አንዱ የማዳከሙ ስልት ነው አንዱ ስልት ነው ማለት ነው። አምስተኛው ላይ መግለጽ የነበረብኝ እና መንግስት ያኔ እነሱ የሰራዊት አዛዦች የጀነራል በላይን የጀነራል ጀማልን ወደ ሰሜን ዝመመደብ አልቀበልም በሚሉበት ጊዜ እነዚህ ተበትኖ ያሉትን የሰራዊት አባላቾች ሰብስቦ አንዳንድ ስልጠናዎችን ማድረግና ዝግጅት ማድረግ እንዳለባቸው አንዳንድ እንቅስቃሴዎችን ጀመረ። ይህን እንቅስቃሴ በሚጀምርበት ጊዜ ቁጭ ብሎ ተወያዩ። ጦርነቱን ሊያስከፍት የሚችል የፖለቲካ ፍላጎት፣ ተጨባጭ የሆነ የፖለቲካ ፍላጎት አላስቀመጡም። ከኤርትራ ጋር ኢትዮጵያ አንድ ላይ በመተባበር ሊዋጉን ነው በሚል ውጊያውን ጀመሩት። ውጊያውን የጀመሩት ኢትዮጵያና ኤርትራ አንድ ላይ ሊዋጉ ስለሆነ አይደለም። ባህሪያቸው ነው። ባህሪያቸው ኢትዮጵያን የማፍረስ ቀደምስ ብሎ የነበረው ባህሪያቸው ስለሆነ እሱን አፍርሶ ኢትዮጵያ የምትባለውን ነገር አጥፍቶ ትግራይ የምትባለውን ነገር መመስረት ነው። ይሄ የመጨረሻው የመጨረሻው ድንጋይ ራስ የሚፈጥረው የሚያስበው ሀሳብ ነው። ይሄ ምንም አይነት ከህሊናው ጋር የሚነጋገር ሰው እንዲህ አደርግም የፈረሰች ኢትዮጵያ ኖራ ትግራይ አይፈጠርም ዳሴት እሱ ነው እና ይሄ ጥቅምት 24 የተጀመረው ነገር ድሮውንም ታስቦ የመጣ ነው ዴን ስለዚህ መጨረሻ ላይ በኢትዮጵያ አሁን ይሄን ያደርጋሉና ውጊያ መጀመር አለብን ተብሎ ተወሰነ የቀረውን የኢትዮጵያ ሰራዊት ሊዋጋን አይችልም አይዋጋንም ከላይ አይዋጋንም እስከታች ድረስ መሪዎች እኛንን መሳሪያውን ይዘናል። እዚህ ያለው የኢትዮጵያ ተተኳሽ ወይም ደግሞ አሙኒሽን ይሄ ትጥቅ ከ85 ፐርሰንት ትግራይ ነው ያለው። ስለዚህ ምንም አይነት ትጥቃቸው ላይ ጥይት የላቸው። የሁሉም መሳሪያ ጥይት ስለሌላቸው አንድ ቀንም ሊዋጉ ነው አይችሉም። ሁለተኛ ደግሞ ተበትኖ የነበረ ነው። ስልጠና አልወሰደም። እሱም ስልጠና አልወሰደ ሊገጥመን አይችልም። ሶስተኛ ደግሞ ይሄ መሪም የለውም መሪዎች እኛ ነበር፣ አልነበሩም በተጨባጭ በውጊያ አልነበሩም። እሱን ሌላ ጊዜ ያነሳላለሁ እና መሪዎችም እኛ ነን የነበርነው። አሁን መሪ የላቸውም። ስለዚህ የእኛን የትግርኛ ተናጋሪውን ካወጣን የሚቀረው እረኛ እረኛና ምርኮኛ ነው ነው ያሉት። ስለዚህ አይዋጋንም የሚል ነገር መጣ ሶ ይሄን ካደረጉ በኋላ ይሄን መሳሪያ የያዘው ጭንቅላታቸውን ከሚገባው በላይ ራሳቸውን ካልኩሌት እንዲያደርጉ አረጋቸው። ዜን ኢትዮጵያን የሚበተን ጉዳይ፣ ትግራይን አገር የማድረግ ጉዳይ ዛሬ በአንድ ለሊት ታስቦ የመጣ ሳይሆን በሚገባ ስትራቴጂካል እየተሰራበት የመጣ ጉዳይ ነው። ምን ያህል ነው ፈተናው? በመከላከያ ሰራዊታችን በማጥቃትም ሆነ በመከላከል ረገድ፣ በድንገት በፍጥነት በስውር ነገሮችን ለማከናወን እንዳይችል ያደረጉ በርካታ የሶሻል ሚዲያ እንትኖች ነበሩ እና ይሄ በጣም ሊፈትናችሁ እንደሚችል ምንም ጥርጥር የለውም። የፈተናውን ደረጃ ቢነግሩኝ እና በዚያው ደግሞ ምን እንደተማራችሁበት አያይዘው ቢገልጹልኝ። እውነት ነው ከገለጽቃቸው ነገሮች የአንድን ጦርነት ከሚመሩ ወይም ደግሞ የጦርነቶች ህግጋት የሚባሉ አንዱ የሚስጥራዊነት ነው። ሚስጥራዊነት ማለት ድንገተኝነትን መጠቀም ማግኘት አለብህ። ድንገተኝነትን ያላገኘ ወታደራዊ ዘመቻ ባለድል አይሆንም። ባለድል ቢሆንም በመጨፋጨፍ የሚመጣ ነው። ስለዚህ ድንገተኝነትን ማግኘት አለብህ። ይሄን ለማድረግ ሚስጥር መጠበቅ አለብህ። አሁን በ21ኛው ክፍለ ዘመን የሰራዊቱን እንቅስቃሴ የያስካቸው መሳሪያዎች ምን እንደሆኑ መደበቅ በጣም አስቸጋሪ ናቸው። ይሄ ከሌሎች ሶሻል ሚዲያዎችም ከጠላትም ከራስህም ነው የሚገጥም። ከጠላት ጠላት በነዚህ የሶሻል ሚዲያ እንትኖች አሉ፣ ሞኒተሮች አሉ። በነዚህ ሞኒተር የሰራዊቱን እንቅስቃሴ ይከታተላል። ከፍ ሲል ደግሞ ሳተላይት ካለውም በሳተላይት የት እንዳለ ያያል። ካልሆነ ደግሞ በትንሹ በነዚህ ማነው፣ የት ነው ያሉት፣ ስንት ናቸው፣ መቼ ምን ሊያደርጉ ነው የሚል ነገር ለማግኘት ይጥራል። ሁለተኛው ደግሞ ከራሳችን ውስጥ እንዲሁ ከሰራዊታችን በሶሻል ሚዲያ አንዳንድ ነገሮችን ፐብሊሽድ የሚያደርጉ ወይም ደግሞ የሚገልጹ ወታደሮች ይኖራሉ፣ ኦፊሰሮች ይኖራሉ። እነዚህ ሁሉ መረጃ ናቸው። እነዚህ ለጠላት እነሱ ብቻ ሳይሆኑ አሁን ለመከላከያ ሰራዊታችን በእነሱ መንገድ በክፋት ላይሆን ይችላል፣ ግን በርካቶቹ መከላከያ ሰራዊታችንን የደገፉ ወይም ደግሞ በድል መንበሽበሻቸውን እንደ አንድ ፕሮፓጋንዳ ለመጠቀም ሊሆን ይችላል። በተለያየ መልኩ ደጋፊ መስለው በተለይ ከውስጥ ከውስጥ ያሉት ላይ ፎከስ አርገው መገሰጽም ካሉቦት ወደፊትም ትክክል ነው። አሁን የኛን ወታደሮች ከክፋት ተነስቶ አይደለም ይሄን የሚያደርጉ የኛ ወታደሮች ብቻ ከክፋት ተነስቶ ሳይሆን ዲኤምሲ ሪልስቴት የምስራች እኖ እንወይላችኋል የ2017 ዓመት የሪልስቴት አዋርድ ላይ በኪነ ህንፃ ተሸላሚ የሆነው ዲኤምሲ ዛሬም በመሀል ለቡ በምናስገነባው ዘመናዊ መንደራችን ላይ ብቸኛ የሆነውን የፔንት ሃውስ ብሎክ እጅግ በማይታመን ዋጋ ለሽያጭ አቅርቧል። ይህ ብሎክ በልዩነት ባለ ስድስት ሊፍት ከመሆኑም በላይ ተጨማሪ ክፍሎችን አካቶ ከባለ አንስ ከባለ አራት መኝታ ቤቶችን በአንድ ይይዛል። ከቤቱ ሆነው 27 ዲግሪ እይታ የሚያገኙባቸው በ10 ፐርሰንት ቅድመ ክፍያ የድሎ ማድረግ ይችላሉ። በተጨማሪም ለባንክ ብድርም አመቻችተናል። ከታች ባለው ስልክ በመደወል ለሀያ ደንበኞች ባዘጋጀነው ቅናሽ ይስተናግዱ። ያሉበትን ደረጃ ያደረጉትን ነገር ህዝቡ እንዲያቅ ለማድረግ ይሄ ለጠላት ኢንፎርሜሽን እንደሚሰጥ ሳይገነዘቡ የሚያደርጉት አለ። ሁለተኛው ነገር ይነ ሶስተኛው፣ የሰራዊቱ ደጋፊ ብሎገሮች፣ ዩቱበሮች ዩቱብ ላይ የሚሰሩ በተለያየ የሶሻል ሚዲያ ላይ የሚሰሩ የሰራዊቱ ደጋፊዎች እንደዚሁ ማን የት እንዳለ፣ እነማን የት ቦታ እንደተሰለፉ፣ ምን እንደተደረገ ምናምን እነዚህ አይነት ነገሮችን ይገልጻሉ። ይሄ ግን ለጠላት ኢንፎርሜሽን ነው የሚሆነው። ስለዚህ ይሄ ከፍተኛ ፈተና ነው። ይሄን ማለፍ የሚቻለው ይሄን አቁሙ ማለት አትችልም፣ ማስቆም አትችልም። እንደገና ደግሞ ከውስጥ ያለውንም የሰራዊቱን አንዳንድ እርምጃዎች ይወሰዳሉ። ለምሳሌ ያክል አብዛኛው ቦታዎች አሁን ስማርትፎን የለም። ይሄ ስማርትፎን ሰራዊቱ እየተጠቀመበት አይደለም። ከዛ በተረፈ የብሎገሮችንም የደጋፊዎችንም የጠላትንም እንትን ለማድረግ ለመቆጣጠር የማይቻል ስለሆነ የምትሰራውን ስራ እና መቼ የት ቦታ እንደምትሰራ እሱን ምስጢራዊ ማድረግና በፍጥነት መጨረስ ነው። አንደኛው ነገር ይሄ ነው። ሁለተኛው ሁሉ ጊዜ አጥቂ በምትሆንበት ጊዜ በማንኛውም የበላይነት መፍጠር አለብህ። በሰው ኃይል የበላይነት መፍጠር አለብህ። በመሳሪያም የበላይነት መፍጠር አለብህ። ከዚህ የተነሳ እኛ ደግሞ ያለንበት ሀያ አንደኛው ክፍለ ዘመን ነው። ቴክኖሎጂ በተሰፋበት በተሰፋበት ዘመን ነው የገጠምነው በጦርነት አመራርም ያልተሳካላቸው በግጭት እንጂ በሰላም መኖር የማይሆንላቸው በሌብነት የኖሩ ወዳጅ መስሎ ወዳጅ መስሎ ስልህ ስመው ከንፈራቸውን ሳያነሱ ከሚነክሱ ሰዎች ጋር ነው ከምናቃቸው ሰዎች ጋር ነው እየተዋጋን ያለ ነው። ስለዚህ ያን ሳይኮሎጂ በመጠቀምና በተለይም የምንጠቀምበትን መሳሪያ ከነሱ የበላይነት በማድረግ በፈጠነ መንገድ ጠላትን ማሸነፍ ነው። በዚህ ነው የምንሄደው። ይሄን ስለምንሄድ በማንኛውም ጊዜ ህዝባችንም ማንም ሊያውቀው የሚገባ ከጠላት የበላይነትን ለመፍጠር ስራ እንሰራለን። ከጠላት በማንኛውም የበላይነት ከፈጠርን በኋላ ያኔ እናጠቃለን፣ እናሸንፋለን። ጠላት ከኛ የበላይነት መፍጠር አይችልም። አሁን የበላይነት መፍጠር አይችልም። በሶስት ነገር ጦርነቱ በእኛ በኩል ፍትሃዊ ጦርነት ነው። በዚህ የበላይነት አይፈጥርም። ምክንያቱም ፍትሃዊ የሆነበት ምንድን ነው? ኢትዮጵያን ለማፍረስ ሲኦል ድረስ መሄድም ካስፈለገ እንሄዳለን ነው ያሉት። ምን አረገቻቸው ኢትዮጵያ? የኢትዮጵያ ህዝብ ምን አደረገው? ምን አደረገውና ነው እንበትናሃለን የሚሉት? ኢትዮጵያ ከኢትዮጵያ ህዝብ ውጭ የለችም። እንበትንሃለን እናፋጃሃለን የሚሉት ለምንድን ነው? አትበትኑንም ነው የኢትዮጵያ ህዝብ በነቂስ ወደ ማሰልጠኛ የሚገባበት ምክንያትም ይሄ ነው። እነሱ እንበትናለን ነው፣ እነሱ እናንተ አትበትኑ ነው። ከጅማሬውም እኛ ማንመራት ኢትዮጵያ አትኖርም ነው። ይሄ ነው ውጊያውን የቀሰቀሰው። አሁን ደግሞ በግልጽ ነገሩ ኢትዮጵያን ለመበተን ማንገባው ወይም ደግሞ ሲኦል ድረስ እንሄዳለን ብለዋል። ስለዚህ የእኛ ጦርነት የገባንበት የህግ የማስከበር ጦርነት ፍትሃዊ የሚያሰኘው ኢትዮጵያን አትበትኑም ነው። አንደኛው በዚህ የበላይነት አለ። ሁለተኛው ይሄንን ኢትዮጵያን አትበትኑም የሚለውን አስተሳ የውጊያ ዓላማ ወይም የጦርነቱን ዓላማ የራሱ ያደረገ 110 ሚሊየን ህዝብ አለን። ይሄ በነቂስ ወደ ማሰልጠኛ የሚገባው ዝም ብሎ አይደለም። ስለዚህ በኋላ የምታነሳቸው የማነሳቸው ነገሮች አሉ የጊዜ ጋፖች እና ሁለተኛው ነገር ይሄ ነው። መቶ አስር ሚሊዮን ጋር ነው ውጊያ የሚያደርጉት። ሶስተኛው ምንም ደሃ ብንሆንም፣ ሀገራችን ምንም ደሃ ብትሆንም ይሄ የሌባ ጥርቅም የጀመረውን ውጊያ ወይም ኢትዮጵያን የማፍረስ ጦርነት እንድናሸንፍ የሚያችለን የሚያስችለን ጦርነቱን የጦርነቱ ሎጂስቲክስ መሸከም የሚችል አቅም አለ። አራተኛው ለዚህ የተዘጋጀ ሰራዊት ጫፉ ያለው ማለት ነው። ለዚህ የተዘጋጀውን ሰራዊት በአግባቡ የሚመራ መሪ አለ በእነሱ በኩል።